ኦሪት ዘሌዋውያን ወያን ምዕራፍ ሀያ አራት ተራ ቁጥር አንድ እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተራ ቁጥር ሁለት መብራቱን ሁል ጊዜ እንዲታበራበት ለመብራት የሚሆን ጥሩ የሆነ ተወቅጦ የተጠለለ የወይራ ዘይት ያመጡልህ ዘንድ የእስራኤልን ልጆች እዘዛቸው አለ። ተራ ቁጥር 3 በምስክሩ መጋረጃ ውጭ በምስክሩ መጋረጃ ውጭ በመገናኛው ድንኳን ውስጥ አሮን ከማታ ጀምሮ እስከ ማለዳ ድረስ በእግዚአብሔር ፊት ሁል ጊዜ ያሰናዳው ያብራው ለዘላለም ለልጅ ልጆቻችው ስርዓት ይሁን አለ። ተራ ቁጥር አራት በእግዚአብሔር ፊት በጥሩ መቅረዝ ላይ መብራቶቹን ሁል ጊዜ ያሰናዳቸው ያብራቸው አለ። ተራ ቁጥር አምስት መልካሙንም ዱቄት ወስደ አስራ ሁለት ህብስት አድርገህ ጋግር በአንድ ህብስት ውስጥ ከመስፈሪያው ከአስር እጅ ሁለት እጅ ይሁን። አለ ተራ ቁጥር ስድስት እነዚህንም ስድስት እነዚህንም ስድስቱን እነዚህንም ህብስቶች ስድስቱን ስድስት ስድስቱን በሁለት ተርታ አድርገህ በእግዚአብሔር ፊት በጥሩ ገበታ ላይ አስቀምጣቸው አለ። ተራ ቁጥር ሰባት ለእግዚአብሔርም ለእሳት ቁርባን በእንጀራው ላይ ለመታሰቢያ ይሆን ዘንድ በሁለቱ ተርታ ላይ ጥሩ ዕጣን አድርግበት አለ። ተራ ቁጥር ስምንት በእግዚአብሔርም ፊት ሁልጊዜ በሰንበት ቀን ሁሉ በተርታ በተርታ ያድርገው እስራኤልም ልጆች ዘንድ የዘላለም ቃል ኪዳን ነው አለ። ሥራ ቁጥር ዘጠኝ ለአሮንና ለልጆቹም ይሁን በእሳት ከተደረገው ከእግዚአብሔር ቁርባን በዘላለም ስርዓት ለእርሱ ቅዱሰ ቅዱሳን ነውና በተቀደሰው ስፍራ ይብሉት አለ። እንደዚያ ያለውን መስዋዕት የሚበሉት ካህናቱ ናቸው እንጂ ለሌላ ሰው አይሰጥም፣ እና የካህናቱ ነው አለ። ተራ ቁጥር አስር አባቱ ግብፃዊ የነበረ የእስራኤላዊት ልጅ በእስራኤል ልጆች ላይ በእስራኤል ልጆች መካከል ላይ ወጣ። የአባቱ ግብፃዊ የሆነው የእስራኤላዊቱ ልጅና አንድ እስራኤላዊ ልጅ በሰፈር ውስጥ ተጣሉ። ተራ ቁጥር አስራ አንድ የእስራኤላዊቱም ልጅ የእስራኤላዊቱም ልጅ አባቱ ግብፃዊ የነበረው የእስራኤላዊቱም ልጅ የእግዚአብሔርን ሰው ሰደበ አቃለለውም። ወደ ሙሴም አመጡት። እናቱም ከዳን ነገር የነበረች እናቱም ከዳን ነገድ የነበረች የደብራይ ልጅ ነበረች። ስሟም ሰሎሚት ነበረ። ተራ ቁጥር አስራ ሁለት ከእግዚአብሔርም አፍ ስለ እርሱ ፍርድ እስከሚወጣላቸው ድረስ በግዞት አኖሩት። ያንን ከግብፃዊ የተወለደውን የዕብራዊቱን ልጅ ማለት ነው። ተራ ቁጥር አስራ ሶስት እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተራ ቁጥር አስራ አራት ተሳዳቢውን ሰው ከሰፈሩ ወደ ውጭ አውጣው። የሰሙት ሲሳደብ የሰሙትም ሰዎች ሁሉ እጃቸውን በራሱ ላይ ይጫኑበት አለ መመስከሩ መሳድቡን ያረጋግጡ ይመስክሩ ሲል ነው ማኅበሩን ሁሉ በድንጋዩ ገረው አለ ተራ ቁጥር አስራ አምስት ለእስራኤልም ልጆች እንዲህ ብለን ትነግራቸው አለ። ማንኛውም ሰው አምላኩን ቢሰድብ አትያቱን ይሸክማል። ተራ ቁጥር አስራ ስድስት የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል አለ። ማኅበሩ ሁሉ ይውገሩት። መጻተኛ ማለት ስደተኛ ማለት ነው። ወይም የአገር ልጅ የአገር ሰው ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል አለ። ተራ ቁጥር አስራ ሰባት ሰውንም እስከሚሞት ድረስ የሚመታ ሰው ፈጽሞ ይገደል። ተራ ቁጥር አስራ ስምንት እንስሳንም እስከሚሞት ድረስ የሚመታ ሕይወት በሕይወት ፈንታ ካሳውን ይክፈል አለ። እንስሳውን እስከ ሞት ድረስ ቢደበድቡና እንስሳው ይሞት በዛ በሞተው እንስሳ ካሳ ይክፈል አለ። ሕይወት በሕይወት ነውና እሱን የመሰለ እንስሳ ይክፈል አለ። ተራ ቁጥር አስራ ዘጠኝ ሰውም ባልንጀራውን ቢጎዳው እርሱም እንዳደረገው እንዲሁ ይደረግበት። ተራ ቁጥር ሀያ ስብራት በስብራት ፈንታ፣ ዓይን በዓይን ፈንታ፣ ጥርስ በጥርስ ፈንታ ይሆን አለ ሰውን እንደ ጐዳ እንዲሁ ይደረግበት አለ ሰውሮት ከሆነ እሱም ይሰበር እጁን ወይም እግሩን ከሆነ የሰበረው ያ የሰበረው ሰው እሱም እንደዛ ወይም እጁን ወይም እግሩን ይሰበር ጥርስ ከሆነ ያረገፈው የእሱም ጥርሱ ይርገፍ አይንን ከሆነ ያጠፋው የእሱም አይኑ ይጥፋ ሕይወትንም ከሆነ ያጠፋው እሱም ሕይወቱ ይጥፋ አለ ተራ ቁጥር 21 እንስሳውንም የሚገድል ሰው ካሳ ይተካ፣ ሰውንም የሚገድል ሰው ይገደል አለ። ተራ ቁጥር 22 እኔ እግዚአብሔር አምላካችሁ ነኝና ለመጻተኛውና ለሀገር ተወላጁ ሁሉ ሕጉ አንድ አይነት ሕግ ይሁንላችሁ አለ። ተራ ቁጥር 23 ሙሴም ለእግዚአብሔር ልጆች ተናገራቸው። ተሳዳዩንም ሰው ከሰፈሩ ውጭ ከሰፈሩ ወደ ውጭ አወጡት፣ በድንጋይም ወገሩት። የእስራኤልም ልጆች እግዚአብሔር ሙሴን እንዳዘዘው እንዲሁ አደረጉ። የእግዚአብሔርን ስም የሰደበውን ያቃለለውንም ያነ